ኦሪት ዘፍጥረት ምዕራፍ 14። በሰናኦር ንጉሥ በአምራፌል በእላሳር ንጉሥ በአርዮክ በኤላም ንጉሥ በኮሎዶ ጎምብ በአሕዛብ ንጉሥ በቲድአል ዘመን እንዲሆነ ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰናአ ከሰወይም ንጉሥ ከሴሜበር ዙዋር ከተባለች ከቤላ ንጉስም ጋር ሰልፍ አደረጉ። እነዚህ ሁሉ በሲድም ሸለቆ ተሰብስበው ተባበሩ፣ ይኸውም የጨው ባህር ነው። አስራ ሁለት ዓመት ለኮሎዶ ጎምድ ተገዝተው ነበር። በዐሥራ ሦስተኛውም ዓመት አመፁ። በዐሥራ አራተኛውም ዓመት ኮሎዶ ጎምድ እና ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት ቃርናይም፣ ዙዚምንም በሃም ኤሚ ምንም በሴዊ ቅሪያታይም መቱ። የሆር ሰዎችንም በሴይር ተራራቸው በበረሃ አጠገብ እስካለች እስከ ኤልፋራን ድረስ መቱ። ተመልሰውም ቃዲስ ወደተባለች ወደ አይን ሚስጳጥ መጡ። የአማሌቅን አገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያንን መቱ። የሰዶም ንጉሥና የገሞራ ንጉሥ፣ የአዳማ ንጉሥና የሰቦይም ንጉሥ ዙዓር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲድም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶ ጎምርን፣ የሐዛብን ንጉሥ ቲዳአልን፣ የሰናኦርን ንጉሥ አምራፌልን፣ የእላሳርን ንጉሥ አሪዮክን ለመውጋት አምስቱ ነገሥታት በነዚህ በአራቱ ላይ ወጡ። በሲድም ሸለቆ ግን የዝፍት ጉድጓዶች ነበሩበት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሰዶም ይኖር የነበረውን የአብርሃምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለብራዊው ለአብርሃምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴናዎቹን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴናዎቹንም ከፍሎ በሌሊት እሱ ከባሪዎቹ ጋር ወረደባቸው። መታቸውም። በደማስቆ ግራ እስካለችው እስከ ሆባ ድረስ አሳደዳቸው ከብቱንም ሁሉ አስመለሰ። ደግሞም ወንድሙ ሎጥንና ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ። ኮሎዶ ጎምርንና ከእርሱ ጋር የነበሩትን ነገሥታት ወቅቶ ከተመለሰ በኋላም የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም፤ አብራም ሰማይንና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብራምም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብራምን፣ ሰዎቹን ስጠኝ ከብቱን ግን ላንተ ውሰድ አለው። አብራምም የሰዶምን ንጉሥ አለው ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌ ያለሁ አንተ አብርሃምን ባለጠጋ ያደረግኩት እንዳትል ፣ ብላቴናዎቹ ከበሉት በቀር ከእኔ ጋራ ከሄዱትም ድርሻ በቀር ፣ ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ። አሁን አኔ ስኮልም መምሬም እነርሱ ድርሻቸውን ይውሰዱ።